አረባክህ ሀይሚ አወራች እንዴ? በስልክ ቱ ቱ። ሀይሚ አንቺ ባለጌ አንቺ ባለጌ! ማን ስለሆነ ነው እሱን የምታወሪ? ለምን አይከረበትም? እንዴት ትለማመጫዋለሽ? ብሩ ግን የመሰለሽ የብላይዘሽ ደግሞ ከምንቴ ጋር ታወሪያለሽ እንዴ? በስልክ በጣም ይገርማል እኮ ነው። አንዳ ሀይሚ ኮ ምንቴን በስልክ አወራችው። ቱ አይ ምንቴ አይ ምንቴ አይ ምንትዋ አንተ ልጅ ግን ምን ይሻላል ግን ምን አይነት እንደ እንዴት አይነት ደነዞች ብንሆን ነው እኛ አሁን ይህን ነገር የምናምነው? አንቋ ያንተ ማለት ነው እንዴ ወጻ ልጅ ነው። ምን መስልህ ምናምን የዩቲዩብን ባህሪ እንደው ማለት ነው ካንተ በፊት እኛ በደንብ ነው የምናውቀውና፣ ሀይሚን በሰካው አወራ ብሎ አልመጣም። አንተ ድንጋይ ራስ አናታም፣ አለ አናትን ነበር በኩርኩም ቀምሎ መጣል። እንዲህ ልጅቱን እኮ ጦስ ውስጥ ሊያስገባት ነው። በማርያም እንደው ይህን እኮ የሚያምን እኳ አይጠፋመችም፣ ግን ሁሉም ነቅቶበታል ውሸት እንደሆነ እና ወይስ ሪከርድ አድርጎ በእጅ እየነካካ ምናምን እያወራ እኛ ስታይን፣ እንደው ህፃን ልጅ ምናምን ነው እንደምን መስለህ ጭንቅ ንብርማ እኛም ነበርንባት ብሩ ከያ ምንም ብዬ አስባለው። ሌላ ነገር ደግሞ በቃ የሆነ ሀይሚን ጦስ ውስጥ የሚያስገባ ነገር ባትሰራ ማለት ነው። ልጁ ማለት ነው በጣም ብዙ ነገር ይሰራል፣ ግን ቻናሉ ቀስቀስ አላደለትም። ምክንያቱም በመጥፎ ነገር ስለመጣ ነው። ጥሩ ነገር ብትመጣ ኑሮ ማለት ነው ቻናልን በአንድ ነበር የምናሳድግልን ና በጣም እሷን የሚያስጠቁር ነገር ባትሰራ ጥሩ ነው። የምሬ ነው። አሁን እንደዚህ አቀናብረህ አወራች ምናምን እንዴ፣ ቤት ትጣላ ክብሩ ጋሁን በዚህ አሁን እሺ ብሩክ ስተወው የዩቲቡን ባህሪ ያቃል ምናምን። ግን ባያቅሽ አለረዳት አሁን እንደዚህ በማድረጓ ቢያኮርፋት አሁን ማነው ሰበቡ የሚሆነው? ኧረ በጣም ይደብራል። ብሮ ሼም ነው ሼም ነው የምር በጣም ነው የሚደብረው። ና እንደዚህ አይደረግም ነውር ነው ብራዘር ራስን ችለን ብሮ እ ምን ነው ታክ እንዳለ የምሬ ነው ዲ ያስጠላ ድንጋይ ራስ ምን አይነት ሰው ነው? በማርያም እናወራችን ብሎ ማለት ነው። ውይ ውይ ውይ ውይ የውሸጥግ እንዴት ናችሁ? የኔ ወደች፣ የኔ ማረች፣ የኔ ፍቅሮች ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እና ትናንትና እና ሀይሚ የሰሩት ሮማንቲክ ተመችቷችኋል? አይደለም እኔ እኔ የሆነ ጥያቄ ፈጥሮብኝ ነበር። እና እንግዲህ ታምናላችሁ አታምኑ ብያችሁ ነበረ። ብዙዎቻችሁ ግን ሀይሚ ጨዋናት አታደርግም ብቻ፣ እኔ አላውቅም እኔ አላቅም። እሳትና ጭድ አንድ ላይ ሆኖ ሳይቀጣጠል አያድርም ብዬ አስባለሁ። ለወደፊቱም አንድ ላይ ባይሆኑ ጥሩ ነው። ላሁኑ ደስ ይላል። ለልጁ ለመጠበቅ ምናምን ከሆነ ጥሩ ነው፣ ግን ወደፊት እነዚህ ልጆች አብረው አንድ ቤት ይቀጥሉ ትላላችሁ? ቢቀጥሉ ጥሩ ነው ብላችሁ ታስባላችሁ? እኔ ጥሩ ነው ብዬ አላስብም። ለተወሰነ ጊዜ ከሆነ በጣም ደስ ይላል፣ ግን ደግሞ እስከ መጨረሻው አብረው ከቀጠሉ ማለት ነው። አሁንም ብዬ ነው የማስበው። አንደኛው መሰለቻቸት ይመጣል፣ ብዙ ነገሮች ይፈጠራሉ። በነገራችን ላይ አብራችሁ ስትኖሩ ማለት ነው። እና ሀይሚዬ ደግሞ ሰው ደምጄ መለየት አልፈልግም፣ አንድ ያስለምዶኛል አብሮ እንዲቀጥል ለምፈልገው እያለች ነው። እሺ ይሁን ልሽ መልመድሽ ምናምን ጥሩ ነው፣ ግን አብራችሁ መሆናችሁ ጥሩ ነው ብዬ አላስብም ማለት ነው። ገብቶሻል አደለ? እኔ ውድ ለጊዜው ላሆኑ እሺ፣ አንቺ ለመጠበቅ ከሆነ አሪፍ፣ ግን ለወደፊቱ አብራችሁ አንድ ቤት መኖራችሁ ጥሩ አይመስለኝም ብዬ አስባለሁ። ትንሽ ነገሮች ከተረጋጉ በኋላ ብሩክም የራሱ ቤት አንቺም የራስ ቤት ሆናችሁ አንድ ላይ ለመሆን ካሰባችሁ ደግሞ እንዲሁ አንድ ላይ ሰው ለመሆን የሚያደርገውን ነገር አድርጋችሁ በስነስራ ምናምን የሚሆን ሀይሚዬ፣ እኔ ውድ ማለት ነው እንጂ እንደው እንድናብረሽ አንድ ቤት ሰተት ብለሽ ሻንጣውን ይዞ ገብቶ ከዛ ምናምን እንደዚህ አንጠብቃችሁም። እኛ እናንተን ማለት ነው። እንግዲህ ብሮከም ትናንት እንግዲህ እንዳሉት በቃ አሁን የምታደርጉት ነገር አሪፍ ላይ ናችሁ እንደዚህ በቃ እንደምታወሩት ከሆነ ጥሩ ነው። ግን ይሄ ነገር አይቀጥልም ብዬ አስባለሁ። አንደኛ ነገር ፍቅረኛሞች ለመሆን ራሱ የሆነ አንዳንዴ እኮ ሰውን ማለት ነው ስትለምዱት ምናምን የሆነ እንደ ቤተሰባችሁ አንዳንድ ያሆን ጎረቤት ያለ ሰው አግቡ ስትባሉ ደስተኛ ትሆናላችሁ። አብሯችሁ ያደገ ሰው ምናምናምን ያን ሰው ማለት ነው እንደ ወንድማችሁ ምናምን አይታችሁት፣ በኋላ ግን እንደ ፍቅር ላስብላችሁ ብላችሁ ስታስቡት በቃ የልም ውስጣችሁ በቃ እንደ ወንድማችሁ እንጂ እንደ ፍቅር አያስብላችሁም። ና እንደዚ አይነት ነገር እንዳይፈጠርባችሁ ብዬ አስባለሁ። የት እና የወንድምነት ስሜቱ ሊቀጥልባችሁ ይችላል ብዬ አስባለሁ። ከዛ ውጭ ግን እኔ አይመስለኝም እና ትንሽ ከቆየ በኋላ ብሩክ ለራሱ ሀይሚም ለራሷ ቢሆኑ ደስ ይለኛል። በዚሁ ባይቀጥሉ ማለት ነው። በዚሁ ከቀጠሉ ብዙ ነገር ይፈጠራል ብዬ ነው የማስበው። ሌላኛው ማለት ነው፣ ሌላኛው ነገር ይሄ ምንት የሚባል ልጅ ማለት ነው እኔ ግን በጣም እያናደደኝ ነው። በተለይ ትናንት እንዲህ እንደሚ እንዳፈላኝ እንዲ ሰው እንደዚህ አድርጎ ያቀናብራል ሰውን ከሰው ለማጣላት። እሺ ከሰራ ጥሩ ነገር ቢሰራ እኮ ጥሩ ነው። የምር ግን በቃ እሷን የሚያስጠቁራትን ነገር የሚያናድደውን ልክ እሷ እንዳወራችሁ እኔ ራሱ ማለት ነው መጀመሪያ ድምጿን ስሰማ፣ ውይ ሀይሚ፣ እንዲህ አልጠብቅሽም እኔ አወራችሁ ብዬ ማለት ነው። ለምን ነው እሱን የምትል ለማመጣው ምናምን ነው ያለው ውስጤ በሙሉ ማለት ነው። እንዲህ እንድትሆን አልፈልግም ምናምን ስትል ማለት ነው። በቃ የእውነት እያወራችሁ መስሎኝ፣ ውይ ሀይሚ ምን ነው ለትንሹ ትልቁ ለትልቁም ቦታ ከሰጠቻቸው ደግሞ እነሱ ማለት ነው ይብስባቸዋል። ነገሮችን ለማበላሸት የበለጠ መንገድ ነው የሚጓዙት እና ልክ ከፋሲል ጋር የሰሩትን ድምፅ አምጥተው አቀናብሮ ማለት ነው ከሱ ጋር እና እንደዚ አይነት ነገር በአሰራ አሪፍ ነው ብዬ አስባለሁ። አንደኛ ቻናልህ አንዳንዴ ማለት ነው የሆነ ቢዩ የሆነ ሳ ልታገኙ ትችላላችሁ፣ ግን ውሸት በሰራችሁ ቁጥር ማለት ነው በጣም የሚወዷችሁ የሚያከብሯችሁ ሰዎች በቃ ከእናንተ ይርቃሉ። እኔ አሁን ለምሳሌ ማለት ነው በፊት በፊት አንዳንዴ እንደዚህ አቀናብር የሆነ ውሸት ነገር ስሰራ በጣም ያዩልኝ ነበር። በጣም እስከ ሰላሳ ሺ ራሱ የታየ ቪዲዮ ነበረኝ። ግን ደግሞ ስድባቸው ብዙ የሚወዱኝን ተመልካቾችን አጠቸበታለሁ በዛን ሰዓት ማለት ነው። ከዛ በኋላ ግን እኔ የተረዳሁት ነገር ቢኖር ከዩቲዩብ ማለት ነው በውሸት ሰርታችሁ የማይሆን ቪዲዮ ሰርታችሁ ብዙ ቪው ከምታገኙ፣ በጥሩ ነገር ጥሩ አስተያየት ትክክለኛ ነገር ሰርታችሁ በቃ ለምን አንድ ሺህ ሰው አያይልኝ? በቃ እነሱ በጣም የሚወዱኝን ጓደኞችን ይዤ ነው መሄድ የምፈልገው ከዚህም በኋላ ማለት ነው። ከዚህም በኋላ እኔ ውሸት ምናምን አልሰራም ብዬ ነው ማስበው ለራሴ ማለት ነው። እና ዩቲዩብ አንዳንዴ ስትዋሹ በጣም ነው ሰው የሚያይላችሁ። በጣም ብዙ ሴቶችም አሉ ወንዶችም አሉ በውሸት የሚሰሩ በጣም የሚታይላቸው ገባችሁ አሁን እኔ አንድ ሺ ሁለት ሺህ ሶስት ሺ ነው የሚታይልኝ ገባችሁ ግን ውሸት ብሰራ እስከ አስር ሺ ሁሉ ልታዩ ትችላላችሁ አንድ ቀን ውሸቴን ቅድድ አድርጌ የማሳያችሁ ያለው ቢዩ ግን እንደዛ እንደሚሆን እርግጠኛ ነኝ ግን እኔ ደግሞ ምንድን ነው የምፈልገው በቃ የሚወዱኝ ሆነው ትንሽ ነው የምፈልገው። በቃ የሚወዱኝ ሆነው ከብዛት ጥራት የሚባል ነገር አለ አደለ? በቃ በኮሜንታችሁ እየተዝናኑ ምናምን ከእናንተ ጋር ነው መቀጠል የምፈልገው እንጂ ገና ቪውና ላይክ ይመጣል ብዬ ከእናንተ ጋር መጣላት አልፈልግም። ገብቷችኋላ? እና ምን ለማለት ፈልጌ ነው፣ የሚያወራችሁ ምንቴ ተብዬው፣ አንተ እንደዚህ ውሸት ሰርተ ለጊዜው ቪው ብታገኝም በጣም ብዙ ሰው እየጠላ ሰብስክራይብ ራሱ ምንም አልጨምረልህም። ቪው ሊኖረው ይችላል፣ ግን ሰብስክራይብ የለም። እና ተመልካቾች ከቀን ወደ ቀን እየራቁ ነው የሚሄዱ። ምን ነው መሰላችሁ? ውሸት በሰራ ቁጥር በጣም የሚወዱ ሰዎች እየራቁ ሁሌ ውሸት የሆነ ጊዜ ሊያዩ ይችላል እውነት መስሏቸው። ግን ሁሌ ሁሌ ውሸት ሁሌ ውሸት ሁሌ ውሸት የምትሰራ ከሆነ ከቀን ወደ ቀን የሚመለከቱ የሚከተሉ ሰዎች ይሄዳሉ። በቃ ሁሌ ውሸታም፣ ይሄ ውሸታም ጥሩ ነገር አያወራም ብለው ጥለው ነው የሚሄዱ። እና እንደዛ ባታደርግ ጥሩ ነው። ጥሩ ነገር ብትሰራ ግን በቃ ብዙ ባይታይልም ግን የሚወዱ ሰዎች እየጨመሩ ከቀን ወደ ቀን እየጨመሩ እየጨመሩ ይሄዳሉ። ገባህ አደለ? እና የሆነ ይሄ ነገር እንደ ብሩኬ የሰላይቲው ባህሪያ ቃል ይረዳታል ምናምን ምንም ችግር አይፈጥርባትም። ግን እንደዚህ አይደረግም እንደዚህ አይደረግም። ገባህ አደለ? ልክ እንዳወራችህ አድርገህ። ከሌላ ሰው ጋር ድምፅ አቀናብረ ምናምን ማምጣት አለብህ? እንዴ ምን ሆነ ነው? የምትወዳት ከሆነ እኮ እሷን የሚያስጠቁራትን ነገር ማድረግ የለብን። ሀይሚ ያወራችኝ ብሎ ከድሮ ድምፁ ጋር አቀነባብሮ ምናምን ይዞ መጣ ማለት ነው። ከዛ በዚህ ገብቶ ደግሞ ከብቶቹ፣ በጎቹ ምናምን ሀይሚዬን፣ እቺ ባለጌ ከብሩ ጋ ሆና ደግሞ ሌላ ሰው ጋር ታወራለች ምናምን ምናምን እያሉ ሊቀደዱብን ማለት ነው አሁን የብሩክና ሀይሚ ግራ ጋብቶናል። እነሱ ወይ ፍቅረኛ ሞሽነን ብለው አላሳረፉን፣ ወይ ህትና ወንድም ነን ብለው አላሳረፉን። ብሎ ብሎ ደግሞ አንድ ቤት እየኖሩ ግራ እያጋቡን ነው። አንድ ቤት ነው የምንኖር፣ ግን እንደ ፍቅረኛ አክታ እናደርግ ምናምን እያሉ የነሱ ነገር አለይ ብሎ እያሳሰብ ደግሞ ይሄ በማል ጣልቃ ይገባብናል። አሁን ግን እናንተ እናንተ ይ እንደ ወንድሜ እና ሀይሚ ነገር ግን ግራ ያጋባችሁ የለም። አንድ ቤት እየኖርን ነው አሉ፣ ግን ፍቅረኛ ሞሽነን ብለው ይፋ አላደረጉልንም። ወደፊት ደግሞ አብረን እንሆናለን ይላሉ። ግን እኔ ግን ፍቅረኛ ሞቻችን እንዳንል እንደ ፍቅረኛ አክት አንዳንዴ አያደርጉም። እንደ ወንድም ነው ደግሞ አይደሉም እንዳንል ደግሞ አንዳንዴ አክት ያደርጉብናል። ምን ሼ ነው? ግልጽ አድርጉልን፣ ግልጽ አድርጉልን። ያሁን ግራ እየተጋባው ነው ማለት ነው በእነዚህ ልጆች ሁኔታና አንዳንድ ሰዎች በቃ ስትሰሩ ማለት ነው። እነሱን በእነሱ መስራት ይቻላል፣ ግን የሆነ እነሱን የሚያስጠቁር ነገር፣ የሚጎዳ ነገር ባሰሉ ጥሩ ነው። ምክንያቱም በእነሱ ላይ ስለሆነ ብዙ ሰው ቪውም፣ ላይክም በቃ ገባችሁ። በጣም ብዙ ሰው አሁን የሚሰራ በእነሱ ነው። በፊት እነሩታ ነበሩ። አሁን እነሱ ቀዝቀዝ ብሎ፣ እነሱ አሁን ውሸት እየደጋገሙ ሲሰሩ ነው ብዙ ተመልካች የራቃቸው።